ሰላም አሌይኩም ወራህመቱላሂ ወበረካቱ፣ ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች፣ ሰላም አሌይኩም ወራህመቱላሂ ወበረካቱ። እንደተለመደው የመንገድ ላይ ጥያቄና መልሳችን አሁንም እንደቀጠለ ነው። በቦሌ ሚካኤል በጃፈር መስጂድ የጀመርነው የጥያቄና መልሳችን ዛሬም እንሻላ ቀጥለዋል። ከተለያዩ ወንድሞች ጋር እየጠየቅን ከነሱ ጋር ቆይታ እናረጋለን። በጣም ደስ የሚል ማህበረሰብ፣ የተለያየ ማህበረሰብ በተለያየ ቋንቋ አንድነታቸውን ጠብቀው ረመዳንን በማክበር ላይ ይገኛሉ። ከነሱ ጋር አሁንም ቆይታ እናረጋለን። ሳትርቁ ከኛ ጋር ጠብቁ። ሰላም አሌይኩም ወራመቱላ ወበረካቱ። ዋሌኩም ሰላም ረመቱላ ወበረካቱ። በቅድሚያ ስምህን ልታወቅ። ፉአድ። ፉአድ አልሐምዱ አልሐምዱ ምባረክ ማሻአላህ። ስንተኛ ክፍል ነህ? ስምንት። አንተስ? አስር። አንተስ? ስምንት። ዘንድሮ ሚኒስትር ያለ እንደ ስምንት አልቀረም። እንዴት ነው፣ ለረመዳን ምን ይመስላል ትምህርት ቤት ላይ? ጥሩ ነው። እንዴት ነው የምታሳልፉት? በኢባዳ ማሻአላህ። አንተስ ትጾማለህ ሙሉን አይከብድም። አንተስ? እኔም ሙሉ። ጹመዋል እንዴ? ነው ትምህርትና ረመዳን ትምህርት ቤት አሪፍ ነው። ትምህርት ቤት ያስወጡናል። ምን የሚ አሪፍ ነው። እዚህ እየመጣ ነው ለመሳል እዚሁ ቅርብ ነው ትምህርት ቤት ቤትእ ይሻ ለሰላት ይፈቅዱላቸዋል፣ ይወጣላቸዋል። ማሻ እንዴ ነው ረመዳንን በምን አይነት መልኩ ለማሳለፍ አስባቸዋል? ረመዳን ለማሳለፍ የፈለግነው በኢባዳ በቃ አለም እንዲቀይራት በቃ ውስጥ ልቦናችንን አላህ በቃ ወደሱ ቀጥ አድርገን ልንሄድ ረመዳን ለማሳለፍ ያሰብኩት እየሰገድኩ ቁራን እየቀረሁ እና በቃ እየጽንኩ ነው። አላህን ከልብ ለማመስገን እኔም ረመዳን ማሳለፉ በኢባዳ እና እየሰገድኩ ሲክር እያደረግኩ እየቀሩ ደስታ ትምህርታቸውን እያጠርናቸው አይደል? እንደ ውስጥ በመጨረሻም አሁን ትምህርት ቤት ላይ አሁን የመጣ ፋሽን አለ። እንደናንተ አይነት ትንንሽ ልጆች አላስፈላጊ ሱስ በጊዜ በለጋ እድሜያቸው እየገቡ ና አላስፈላጊ ነገር ላይ እየዋሉ ነው። አሁን ረመዳን ደግሞ አሪፍ አጋጣሚ ነው አይደል? አንድ ወሩን እሱ ምክንያት በማድረግ ወደ መስጂድ ገብቶ የተለያዩ ነገሮችን ለማድረግ ጥሩ አጋጣሚ ነው። ሰዎች ለመቀየር ከፈለጉ መቀየር ይችላሉና። ምን ታስተላለፋለ? ለጓደኞች እኛ አልሐምዱሊላህ መጀመሪያ ሆኖ እኛ ሱስ የለብንም ከጅምሩም አላህም ከዚህ በኋላ ሱሰኛ እንዳያደርገን በረመዳን በማንኛውም ጊዜ እንጸልያለን። እና ለሱሰኛ ወንድሞቻችን ምናን በቃ ለሱሱ የሚወጡበት መንገድ ቢያገኙ እና ሁሌ ዱአ ቢያደረጉ ማሻአላህ ያለባቸው ሰዎች ወደ መስጂድ እየመጡ ቁርአን እየቀሩ ዚክር እያረጉ በመስጊድ ውስጥ ብ ቁርአን ባይቀሩ ራሱ እየተኙ ቢያሳልፉ ላቸ እኛ አልሐምዱሊላህ አንተ ሱስ ምናን የለብን። ሱስ ያለባቸውን ጓደኞችን ደግሞ እየመከርን ወደ መስጊድ ዜናቸው እየመጣ እናስተካክላቸው። በጣም ደስ ይላል። ሁላችሁንም እጅግ አድርገ ያመሰግናለሁ። ሹክረን መልካም ረመዳንሽ። አሰላም አለይኩም ወረህመቱላሂ ወበረካቱ። አለይኩም ሰላም ወረህመቱላሂ ተዓላ ወበረካቱ። በቅድሚያ ስማችሁ እንታወቅ። ስሜ ረሻድ ዑስማን ይባላል። ኡስታዝ ረሻድ ከየት አካባቢ ነው? እዚሁ ጃፋር መስጅድ ነው። ያው ብዙን ጊዜ የምንጠቀመው መስጅዳችን በአብዛኛው ይሄ ነው ማለት ይቻላል። በእርግጥ እኔ ብዙ ቦታ እንቀሳቀሳለሁኝ። ሱመያ መስጅድ እንቀሳቀሳለሁ፣ እዚህ መስጅድ ቄራ ሌሎች መስጅዶችም እንደዛ፣ አብዛኛው። ረመዳን የት አካባቢ ነው የምታሳልፈው? ረመዳን አብዛኛው በአሁኑ ሰዓት ማሳልፈው እዚህ መስጅድ ነው፣ ጃፈር መስጅድ ነው የሚያሳልፈው። ምን ይመስላል ጃፈር መስጅድ እና ረመዳን? ጃፈር መስጅድ በጣም ደማቅ ነው ረመዳን ብዙ አይነት ሰዎች ስላሉ የተለያዩ አይነት ሰዎች አሉ። የሶማሌ ወንድሞቻችን ይበዛሉ። ሌሎች እንግዶች ስለሚበዙ ቦታው በጣም ስትራቴጂክ ቦታ ነው። ደማቅ የሆነ እንትን አለ። የቁርአን የተለያዩ በቁርአን ሄፍዝ የሚያሰግዱ የተለያዩ ሰዎች አሉ፣ ወጣቶች አሉ። የተለያየ ድምፅ ነው የምንሰማው በረመዳን ማለት ነው። ምክንያቱም እነዚህ ሶማሌ ወንድሞቻችን ሌሎችም በብዛት ስላሉ የተለያየ አይነት ድባብ ያለው የቁርአን እንትን አለ። በጣም ደስ ስላል በረመዳን የኢማም ችግር የለም። ኢማም የቁርአን የሁፋዞች ችግር የለም ማለት ነው ማሻላ ሶማሌዎች በብዛት ስለሚሶማሌዎች ሁ በብዛት አሉ። ረመዳን ላይ እንግዶችም ይመጣሉ፣ ከውጭ የሚመጡ እንግዶች አሉ። አሁን ከአረቦችም ይመጣሉ፣ ሶማሌዎችም ይመጣሉ፣ እነዚህ ሱዳን ወንድሞቻችንም ያው ይመጣሉ። ይህን መስጅድ ደግሞ እንደ ምናልባት ከዚህ ከኤርፖርት ቅርብ ስለሆነ ይመስለኛል፣ እንደ መግቢያም ነው የሚጠቀሙት ይመስለኛል። ብዙ እንግዶች የሚበዙበት መስጅድ ነው ይሄ መስጅድ ማለት ነው፣ ለየት ታደርገዋል። ይሄ ይሄ ነው ድባብ አለው። ጀማው በጣም ሰፊ ነው። ምናልባት እዚህ ወረዳ ውስጥ አሁን ቦሌ ወረዳ አንድ ነው፣ ይሄ ቦሌ ክፍለ ከተማ ውስጥ ወረዳ አንድ ውስጥ ብቸኛ ትልቅ መስጅድ የሚባለው ይሄ ነው ያለው። ከዛ አንጻር ጀማው በጣም ሰፊ ነው። እንዴት ነው እዚህ ጃፈር መስጂድ ላይ ረመዳን ላይ የሚዘጋጁ ፕሮግራሞች እንደዚህ ለሚመጣው ለሰጋጆች የተዘጋጀ ፕሮግራም አለ እዚህ ቁጭ ብሎ የሚያዳምጡበት ያው ረመዳን ስለሆነ ሰው አብዛኛው ከስራ ውጭ መጥቶ መስጂድ ነው የሚያሳልፈው እውነት ነው። ረመዳን ያው ጀማው ሙስልሙ ወደ መስጅድ የሚጎርፍበት ወቅት ነው። ይህንን የረመዳንን ፉርሳ መጠቀም በጣም አስፈላጊ ነው ብለን እናምናለን። ከዚህ አንጻር ይሄ መስጅድ ያው ምናልባትም እንደ ሌሎች መስጅዶች ብዙ ፕሮግራሞች አሉት፣ የደዋ ፕሮግራሞች አሉት። መደበኛ ፕሮግራም እንዳለ ሆኖ ረመዳንን ምክንያት በማድረግ ደዋቶች የሚጋበዙበት የደዋ ፕሮግራሞች አሉ። እነዚህ የዳዋ ፕሮግራም ዞህርም ላይ ያለ አስርም ላይ ያለ ከመግሪብ እስከ ይሻ ወይም ደግሞ ከይሻ በኋላ እስከ ተራቢህ ባለው ሰዓትም ዳዋ ወአዝ ይተላልፋል ማለት ነው። በተለያዩ ሰዎች በሶማሊኛ ይተላልፋል፣ በአማርኛ ይተላልፋል፣ በኦሮምኛም ይተላልፋል። በኦሮምኛም ጀመር የሚተላልፍበት ጥሩ የመንቅያ ሲስተም የተዘረጋበት መስጅድ ነው። በረመዳን በጣም ደመቅ ነው። ማሻአላህ እንግዲህ ያው ረመዳን እንደሚታወቀው ውስን ቀናቶች ናቸውእና እነዚህን ቀናት ደግሞ እንደ ሙስሊም በአግባቡ መጠቀም አለብን እና ያው እርሶም የዚህ አካባቢ አንድ አባል የመስጅዱ እንደመሆናችሁ ለሙስሊሙ ማህበረሰብ እንዲሁም ለወጣቱ እንደውም ለመላው ሌላም ሀገር ከአዲስ አበባ ውጭም ላሉ ሙስሊሞች ረመዳንን እንዴት እንዲጠቀሙ የምታስተላልፉት መልእክት ካለ ናም። እንግዲህ ጥሩ ጥያቄ ነው ይሄ በጣም እያንዳንዳችን ማሰብ ያለብን ጉዳይ ነው። ረመዳን የለውጥ ወር ነው። ሁለንተናዊ ለውጥ የምናገኝበት ወር ነው እና ስለዚህ ይህንን በአግባቡ እያንዳንዷን የረመዳንን ሰዓታት ጊዜ፣ ደቂቃዎቻችን ሁሉ ሰነናባከን በኢባዳ ላይ ለለውጥ ራሳችን በማዘጋጀት ወደ በመምጣት ጀማ በመስከድ በተለይ ደግሞ ቅርአት ላይ ቁርአን በመቅራት ላይ ምክንያቱም ቁርአን የወረደበት ወር ስለሆነ ቁርአንን በብዛት በመቅራት ከሌሎች ፕሮግራሞች ሁሉ ወደ ቁርአን በመዘንበል ጀማን በወቅቱ በመስከድ እነዚህን ነገሮች ካደረግን ኢንሻአላህ እንጠቀማለን ብዬ አስባለሁ። ትልቁ ነገር ለረሞዳን ፕሮግራም ማውጣት ረሞዳንን እንዴት መጠቀም እንዳለብን አስቀድመን ፕሮግራም አውጥተን ወደ ረሞዳን ከገባን ረሞዳንን በአግባቡ ተጠቃሚዎች እንሆናለን ብዬ ተስፋ አደርጋለሁ። ስለዚህ እያንዳንዳችን ሲሆን በፕሮግራም ውስጥ ሆነን ማለት ፕሮግራማችንን አስተካክለን ሌሎች ነገሮችን እየቀነስ በኢባዳና በሰላት በመልካም ተግባር ላይ ሌሎችን በመደገፍ ላይ በመልካም ባህሪን በመለወጥ ላይ ከተጋን ረመዳን እንጠቀማል የሚያስባል ሻ ስታዝረሻ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ቀር የምትሉ አሳብ ከሌለ በእኔ በኩል ጨርሻለሁ። እንግዲህ ምንድነው ረመዛን ያው ቅድም እንዳልነው የለውጥ ወር ስለሆነ ምንድነው የባህሪ ለውጥ፣ አሁን ለአመቱ መንፈሳዊ ስንቃችንን ኢማናችንን የምናድስበት የምናጠናክርበት ወር ስለሆነ ረመዳን ላይ በሀይል በኢማን መሞላት አለብን ማለት ነው። በኢማናዊ ኃይል በኢማን መንፈስ መሞላት አለብን እና ውስጣችንን ማደራጀት አለብን ማለት በኢማን ኃይል ራሳችንን መጠናከር አለብን። ስለዚህ ሁለንተናዊ ለውጥ ለማምጣት ሁላችንም ረመዳንን በአግባቡ በተለይ ደግሞ አሽራ ለዋክርን የመጨረሻው አሽራ ለዋክር ተሐጁድ ላይ፣ ኢባዳ ላይ፣ ሰደቃ ላይ እንዲሁም ደግሞ ዑምራ ማድረግ የሚችሉ ወንድሞቻችን ካሉ ዑምራ ሄደው በማድረግ ላይ ረመዳንን በመጠቀም ጥሩ ያ ተነሳሽነት ኖሮን ጥሩ የሆነ መንፈስ ኖሮን ረመዳንን ትልቅ እድል ስለሆነ በነገራችን ላይ ረመዳንን ማግኘት ትልቅ እድል ነው፣ ይታወቃል። ብዙ ጊዜ ይነገራል። በሀዲስም ነቢዩም ዓለይሂ ሰላቱ ሰላም ያስተላለፉታል ብዙ ነገር የሚነገር አለ። ስለዚህ ረመዳንን አንድ ቀን መጾም ትልቅ ፉርሳ ነው፣ ትልቅ እድል ነው እና ይህ እድል እንዳያመልጠን እያንዳንዷን ደቂቃ ሰከንድ ረመዳንን መጠቀም መቻል አለብኝ። መልክት አስተላልፋለ፣ ደርሷል እንግዲህ። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ባረከላ ፊኩ። ውድና የተከበራቸው የአፍሪካ ቲቪ ተከታታዮች በድጋሚ ሰላሙ አሌይኩም ወራመቱላ ወበረካቱ። የዛሬ ፕሮግራማችን ያው በቦሌ ሚካኤል ጃፈር መስጂድ ያካሄድ ነው። በጣም ደስ የሚል ነበር። ከተለያዩ ብሔሮች በተለያዩ ቋንቋ እንኳን አደረሳችሁ መልእክትም እንዲሁም ጥያቄና መልስም የተለየ ጥሩ ቆይታ ነበር። ያደግ ነው። በሌሎች ፕሮግራም እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።